ሰላም ጠና ይስጥልን፣ የተከበራችሁ አድማጮቻችን። ዛሬም እንደወትሮ አዳዲስና መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ከሰሞኑ በደቡብ አፍሪካ እየተደረገ ያለው ኦፕሬሽን በሁሉም የሀገሪቱ ክፍል በሁሉም የንግድ ዘርፎች ላይ እንደሚደረግ ተነገረ። ከሰሞኑ በደቡብ አፍሪካ እየተደረገ ያለው ኦፕሬሽን በሁሉም የሀገሪቱ ክፍል በሁሉም የንግድ ዘርፎች እንደሚደረግ የተነገረ ሲሆን ጂ ስብሰባ የተደረጉ እስከሚያበቃበት ቀን ድረስ ተጠናክሮ እንደሚደረግም የተነገረ ሲሆን ኦፕሬሽኑ ያነጣጠረው የመጠቀሚያ ቀን ያበቃቸውን የሆኑትን ሸቀጣ ሸቀጦች እና ደረጃቸውን ያልጠበቁ የምግብ ነክና የመሳሰሉት እንደሆኑ ተገልጸዋል። ስለሆነም ውድ የተከበራችሁ በደቡብ አፍሪካ የምትኖሩ የቻናላችን ቤተሰቦች ይህን አውቃችሁ አስፈላጊውን ጥንቃቄ እንድታደርጉ ለማሳወቅ እንወዳለን። በሌላ ዜናም በታሪክ የሌሎችን ማንነት ቀይሮ ሌላ ማንነት ለመስጠትና በእረቱ ዋነኛ ማንነታቸውን ለመቀየር እየሞከሩ ብዙ ህዝቦች አሉ። ቅኝ ገዢዎችም በዓለም ላይ የተጠቀሙት ይህንን ስትራቴጂ ነው። ከቻሉም በማታለል ከፍ ስልም በኃይል ይገባሉ። ቀስ በቀስ የነበረውን ህዝብ ማንነትና ስነ ልቦና ለማጥፋት መጠነ ሰፊ ስራ ይሰራሉ። ታሪክ ይዘላሉ፣ ያጣምማሉ፣ ይቀይራሉ። የቦታና የሰዎችን ስያሜም ይቀይራሉ። እምቢ አልገዛም የሚሉ የራያ ጀግኖች ደብዛቸውን ያጠፋሉ እኛ ከመጣን በኋላ ስልጣን ይመጣላችሁ ሰላም ሰፈነላችሁ ፊት ነገሰላችሁ ልማትና ብልጽግና ተረጋገጠላችሁ ወዘተ እየተባለ ይሰበካል ካሪኩለም ተቀርጾ ህጻናት እንዲማሩት ይደረጋል ከነባሩ ህዝብ መካከል አንዳንድ በምስር የተሸጡ ተወላጅነን ባይ ሙሽጦችም በመሳሪያነትና በምሳሌነት ይጠቀማሉ ቅኝ ገዢዎች ግን የትኛውንም አይነት ግፍ ቢሰሩ መጨረሻ ላይ እየተሸነፈ እየሄዱ ነው። ግፈኛው የወያኔ ቡድን በራያ ህዝብ ላይ ሲፈጽም የኖረ ይህ የቀኝ ገዢዎች ተግባር ነው። ነባሩን የህዝብ ያለማቋረጥ አፈናቅሏል። የራያ ጀግኖች ደብዛቸውን አጥፍተዋል። የቀረውን ህዝብ በሁለተኛ ዜግነት ቀጥቅጦ ሲገዛ ቆይቷል። አሁን ለመግዛት እየሞከረ ይገኛል። የራያ ተወላጆች ነንባዮች ተላላኪ ምሳሌዎችንም ተጠቅመዋል። ወያኔ የውጭ ኃይል ባለመሆኑ... ከውጭ የመጣ ቅኝ ገዢ ነው ሊባል አይችልም። የሀገር ውስጥ ገዢ መሆኑን ግን ድርጊቱ ከበቂ በላይ መሰክራል ደግነቱ ወያኔ እንደ ቅኝ ገዢዎች የሰራው ግፍ መጠነ ሰፊ ቢሆንም ከነበረበት ማማ ተፈጥፍጧል። ከኢትዮጵያ መንበረ ስልጣን ተወግዷል። ከራያም ይወገዳል። ስለ ዲሞክራሲ ሲሰበክ የኖረ ግፈኛ ቡድን ጸረ ዲሞክራሲ መሆኑን በፈጸመው ጭፍጨፋ በድርጊቱ ተረጋግጧል። ስለ ብሔረሰቦች መብት አበክሮ ሲሰበክ የኖረ ግፈኛ ቡድን ጸረ እኩልነትና ጸረ ፍቲ መሆኑን በድርጊት ከየትኛውም አካባቢ በላይ ደግሞ በራያ ስድስቱም ወረዳዎች ላይ በፈጸመው ገና በውል ያልተዘገበ ግፍ ተረጋግጧል። ዛሬም የግፈኛ ቡድን ከሴተቱ አልተማረም። ዛሬም እምብርትና ማናይሎኝነት የጣለው መሆኑን በውል አልተረዳም። ዛሬም ራሱን ለጦርነት እያዘጋጀ ነው። ዛሬም አንዳንድ የውጭ ኃይሎች እና መንግስታዊ ያልሆኑ ድርጅቶች በመጠቀም አካባቢውን ለማተራመስ እየሰራ ነው። ዛሬ ያ ዘመን እንዳይመለስ የሚጥጉ ሚሊዮኖች አሉ። ለዳግም ባርነት ከመደረግ ሞት ይሻላል ብለው ቆርጠው የተነሱ እና ያለ ቀስቃሽ የሚሰሩ ጀግኖች ወጣቶች አሉ። ህዝባችን ከሌላው ኢትዮጵያዊ ወገናችን በላይ ለሶስት አስርት ዓመታት ውድ ዋጋ ከፍሏል። ስለሆነም ሁሉም አንድ በመሆን የተቀናጀና የተጠናከረ የመልሶ ግንባታ ስራ ይፈልጋል። ጠላቶቻችን ይወድቃሉ የራያ ህዝብ ያሸንፋል ክብርና ሞገስ ለትግላችን ሰማዕታት